ሰላም ጤና ይስጥልኝ እያልኩኝ ዛሬ ስሜታችንን፣ ህይወታችንን፣ ኑሯችንን፣ እኛነታችንን የሚበክል የሚያበላሽ የሚበጠብጥ የሚያቆሽሽ የሚያጎድፍ ነገር ስለሆነው ስለ ቅናት እናወራለን። ቅናት አቻፍቹ ክፉ ምኞት ወይንም ደግሞ ኃጢያት፣ በሚል ራሱ የሚናገሩት የሚደመድሙት አሉ። ቅናት በጣም መጥፎ ክፉ ምኞት ነው። ይህም የራሳችንን ትንሽነት የሌሎች ብዙነትና ከፍታ ላይ ስናይ የሚሰማን ከንቱነት ነው ይላሉ። ያም ማለት እኛ የምንፈልገው ነገሮችን እኛ የምንፈልጋቸው ላቅ ያሉ ሁኔታዎችን ሌሎች ሰዎች ላይ ተበልጠን ወይም ከፍ ብሎ ስናይ የሚሰማን ስሜት ነው። ከዛም ባሻገር ደግሞ እንዲሁ በአብሮን በሚኖር ሰው ራሱ የሚሰሙን ስሜቶች ናቸው ቅናት ማለት ነው። ከነገሮች ጋር በምኞት ደረጃ በውጫዊ ደረጃ ብቻ ሳይሆን ሆኗል ብለን ራሱ በምናስባቸው በምንፈጥራቸው ስዕሎች አማካይነት ራሱ የሚፈጠር ክፉ ምኞት ነው ቅናት። የቅናት ቆንጆ ጎኑ የሚታይበት ሁኔታ በጣም አናሳ ነው። ምናልባት በአንጻሩ መንፈሳዊ ቅናት የሚባል አይነት ቅናት አለ የሚለው አሉ። ቅናት ቃሉ ራሱ መጥፎ ከሆነ እንዴት ሆኖ በጥሩ እንደሚተረጎም አላውቅም። ግን ሁሉም ነገር አንድ የራሱ የሆነ ጥሩ ጎን ሊኖረው በጥሩም ሊታይለትም ይችላል። ወደ ጥሩ ነገርም መቀየር እንችላለን በሚለው እሱ ያስማማናል እና መንፈሳዊ ቅናት የሚባለው የሆኑ ሰዎች ጥሩ ሲያደርጉ አይተን፣ መልካም ሲያደርጉ አይተን፣ እንዲሁም ደግሞ እኛ የምንፈልገው ራሱ ምኞታችን፣ ሁኔታችን ሌሎች ሰዎች ላይ ሲያሳኩት ሲያደርጉት አይተን እኔም እኮ እንዲህ ባደርግ እንዲህ አደርጋለሁ እያልን ይሄ ሰዎችን በመበደል ወይም ደግሞ የእነዚያን ሰዎችን ቀምቶ የራሳችን በማድረግ የሚመጣ አይነት ሳይሆን እኛም ተክተን እንደነዛ ለመሆን መጣር ማለት ነው። በተለያዩ ህይወቶች ውስጥ በመንፈሳዊ ህይወት አሁን መንፈሳዊ ህይወታቸው ለጠንከራ የሆኑ ሰዎችን ስናይ እኛ ካለንበት አንጻር ያን ማድረግ ባለመቻለችን ምን አለን ይም እንደዚህ ቢሆንና ባደርገው የምንላቸው አይነት ቅናቶች አሉ። በስራም፣ በጥንካሬም፣ በቤተሰብ ሂደትም፣ ከሰዎች ጋር ባላቸውም ጥሩ ግንኙነቶች የሰዎችን ህይወት እያየን ልንመኝና ልናደርግ እንችላለን ያ ቅናት ግን መጥፎና ክፉ የሚሆነው እነሱ እኛ ስለሌለን እነሱ ያላቸውንም ነገር ለማሳጣት ጉድጓድ ከቆፈርን፣ የተለያዩ ነገሮችን ካደረግን፣ ከጣርን የዛኔ ክፉ ነገር ይሆናል፣ የበለጠ አጸያፊ ይሆናል እና ታዲያ ቅናት ዛሬ የተፈጠረ ነገር አይደለም። ከጥንት ጀምሮ ቃየል አቤልን ወንድሙን የገደለው በምናውቀው በቅዱስ መጽሐፍ ላይ ያለው ታሪክ ራሱ በቅናት የተነሳሳ ከቅናት የመጣ ከቅናት የመነጨ ነገር ነው ወንድሙን እስከ መግደል ድረስ ያደረሰው ማለት ነው። ስለዚህ ይሄ ቅናት አብሮን የሚኖር ነገር ነው ግን ያንን በበጎነት መቀየር እና በጥሩ ነገር መቀየር እራሱን የቻለ ነገር ነው። እኔ ከተፈጠርኩ ቀንቼ አላውቅም የሚል ሰው መቼም አይኖርም። ሁላችንም ያንን ነገር እናስተናግደዋለን። ግን ያ ቅናት እኛ ጋር ያለው ነገር ወዴት ያደርሰናል የሚለው መንገዱ፣ ሁኔታው ነው የሚያሳስበው። ታዲያ ብዙሃኖችን ህይወታቸውን የጎዳ የኔ የሚሉትን ሰዎችን ያጡበት የተለያዩ መጥፎ ነገሮችን በዚህ ቅናት በሚባለው መንገድ ያስተናገዱ ህይወታቸው የተበጠበጠ መልካም ነገሮቻቸውን ያጡ አሉ፣ ግንኙነታቸውን ያበላሹ እስከዛም ከፍ ሲልም ለወንጀል የተዳረጉ አሉ። እና ይሄ በግል ህይወታቸው ብቻ ሳይሆን በስራ ቦታችን ላይ፣ በጉርብትናዎች፣ በማህበራዊ ህይወታችን በተለያዩ መንገዶች እንዲሁ አብሮን በሚኖረው ሰው ብቻ ሳይሆን ራቅ ብሎ የራሱን ህይወት በሚመራ ሰው ራሱ ያ የቅናት ስሜት ውስጥ ገብተን የተለያዩ አደጋዎችን የተለያዩ መጥፎ ነገሮችን መጥፎ ምኞትን ከመመኘት ባሻገር በድርጊት ራሱ የምንፈጽማቸው አሉ። የሰዎችን ህይወት እንጀራ ያበላሸን መውጫ መግቢያቸውን ሁላ ያበላሸን ያስጨነቅናቸው ሰዎችን ይፈጠራሉ። ይሄ ቅናት ታዲያ ቅናታዊ ብቻ ሳይሆን ሰይጣናዊ ቅናትም ነው። የሰውን ህይወት የሰውን ነገር ማበላሸት በራሱ ሴጣናዊ ነገር ነው። ከምንም የሚመጣ አይደለም። የአንድ ጓደኛን የአንድ ወንድምህን ወይም የአንድ ጓደኛሽን ህይወት ዳር የተለያዩ ነገሮችን የምንበጠብጠው ሴጣናዊ ከሆነ መንገድ የተነሳ ሴጣን ይመስለኛል። አንድም የሚጠቀምበት መንገድ እችን ውስጣችን ያለችዋን ተፈጥሯዊ ቅናት የምትመስለዋን ነገር በማቀጣጠል እና ያንን ነገር በማስፋት የእኛንም የሌሎችንም ህይወት እንድንበጠብጥ ያደርገናል። ስለዚህ ቅናት ቢሰማን እንኳን ከፍ ወዳለ ደረጃ እስኪደርስ ድረስ ልንተዋው እንዲዘልቅ ልንለቀው አይገባም እና አንዳንድ ሰው ክፉ ምኞት ብቻ አይደለም ያለው ወደ ድርጊቱ ላይሄዳል የሰዎችን ህይወት ያበላሻል፣ መንገዳቸውን ይዘጋል፣ እንጀራቸውን ያበላሻል እና እሱም ላይ ላይበላው ለሱም ላያደርገው ግን እንዴት ነው አይኑ ደም ይለብሳል፣ አይኗ ደም ይለብሳል የሚባለው አይነት ሰዎች የሰውን ስኬት፣ የሰውን ደስታ፣ የሰውን ፍቅር የሰው ምቾት ሲያዩ አይናቸው ደም የሚለብስ አይነት ሰዎች አሉ። እነዚህ ታዲያ እራሳቸው ጋር ብቻ አይደለም ስሜታቸውን የሚያስቀሩት፣ በቻሉት አቅም ያንን ነገር ለማበላሸት እና ለመበከል ይጥራሉ፣ የሰዎችን ህይወት ማለት ነው። ይሄ ታዲያ የሚታከም የሚድን ነገር ነው። ይሄ በአብሮነት ውስጥ ሆነን ራሱ ይሄ በትዳር አጋራችን በፍቅር አጋራችን ወይ በጓደኞቻችን ራሱ የሚሰማን አእምሯችን ላይ ነገሮች ሳይፈጠሩ ራሱ አእምሯችን ላይ በምንፈጥራቸው ስዕሎች፣ ምናቦች ከፍ ያለ የቅናት ስሜት ሊሰማን ይችላል። እና የዛ ሰዓት ላይ የመጀመሪያው እርምጃችን መሆን ያለበት መነጋገር መቻል ነው። ያንን ጉድፍ የመሰለንን ጥሩ ያልሆነን ነገር መቅረፍ መቻል አለብን። በግልጽነት ስናወራው ስንወያይ፣ እውነታው ላይ እንደርሳለን እና እውነቱን ፈልጎ ማግኘት ራሱን የቻለ ነገር ነው። ለነዛ ሰዎች ብንጠይቃቸው ብናወራቸው ራሱ ይከፋቸዋል ብለን ካሰብን በራሳችን መንገድ እውነታውን ልንፈልግና ልናይ ተገቢ ስለሆነ ማለት ነው። ሌላው ደግሞ በጣም ከፍ ያለ ደረጃ ከሆነ የመንፈሳዊም ሕክምና ያስፈልገዋል በያለንበት እምነት፣ በተጨማሪ ደግሞ የስነ ልቦና ሐኪም ራሱ ሊያየን ይገባል። ቅናት በጣም ቁጡና እሳተ ነበልባል የሆነች ነገር ናት እና ወገኑላ አያውቅም እሳት እንደ እሳት ማለት ነው። ቅናት ሲሰማን የሆነ በቃ የኔ ነው ራሱ አንልም፣ ለማጥፋት፣ ለማጥቃት፣ ለማበላሸት ከፍ ካለም የሰው ሕይወት እስከ ማጥፋት ድረስ ለዛም፣ የምንወደውን፣ የምናፈቅረውን የምንለውን ራሱ እስከ ማጥፋት ደረጃ እንደርሳለን እና ይህ አይነት ደግሞ ከፍ ያለ ደረጃ ሁሉም መቼም መጠኑ ከፍ ያለ ነገር ያለው አለ። እንደዚያውም ደግሞ ዝም ብሎ ተሰምቶት ጫረ ብሎ እንደ ሰዓት እንደ ክብሪት እፍ ስንለው የሚጠፋ አይነት አለ። የሌላው ደግሞ ተቀጣጥሎ ቤት የሚያነድ አካባቢን፣ ብዙ ማህበራዊ ህይወትን የሚጎዳ፣ ልጆችን የሚጎዳ ነገሮችን ይፈጥርብናል እና የዛ ሰዓት ላይ ሌላ የስነ ልቦና ሕክምና ራሱ ያስፈልገናል ማለት ነው። ሌላው ደግሞ ስለ ቅናት ካነሳው አይቀር ቅናት ተፈጥሯዊ ነው የሚሉበት አንዱ ምክንያት ምንድን ነው? ቅናት የተወለደ የሶስት ዓመት ሕፃን ልጅ ሁላ ሊሰማው ይችላል። ያም ደግሞ አንድ የሶስት ዓመት ሕፃን ልጅን ብንወስደው ወይም ብንወስዳት የእሷ ታናሽ የሆነ አራስ ሕፃን ቢኖርና ያንን አራስ ለሷ ያለንን እንክብካቤ ፍቅር ትንሽ ገታ አድርገን ለአዲሱ ልጅ አዲስ ሲሆን ብርቅ ስለሚሆንብን ለአዲሱ ልጅ የምንሰጠው ፍቅር የምንሰጠው መንገብገብ የምናሳየው ሁኔታ ያቺ ሕፃን ላይ ወይም ሕፃን ላይ የሚፈጥረው እራሱን የቻለ ቅናት አለ እና እነዚህ ልጆች ከቻሉ ያንን ትንሽዬ ልጅ በጥፊም ሊመቱት ይችላሉ፣ ጡጦም በመንጠቅ የተለያዩ ነገሮችን ያደርጋሉ። ይህንን የሚያደርጉት ግን ወላጆቻቸው ለዛ ልጅ በሚሰጡትን ትኩረት በመቅናት የተነሳ ነው። ስለዚህ እዚህ ጋር ወላጆች ሊጠነቀቁ የሚገባቸው ብዙውን ጊዜ አዲስ ለተወለደው ልጅ ትኩረት እንሰጣለን። ግን ያ አዲስ የተወለደው ልጅ ጡት ካገኘ፣ ካራበው፣ ካላመመው የዚህን ያህል በጣም ከኛ የሚፈልገው ነገር የለም። እዚህ ጋር ያለው የሶስት የአራት የአምስት ዓመት ልጅ ግን የእኛን እንክብካቤ፣ የእኛን ፍቅር፣ የእኛን ትኩረት እንደሚሻ ልናቅ ይገባል። ትኩረታችንም ልናደርግ በጣም የሚገባል ለዚህኛው ልጅ ነው። ያኛው እንዳለ ሆኖ ማለት ነው። ስለዚህ በተፈጥሯዊ መሆኑ አንዱ ማሳያ ቅናት ይሄ ነው ደረጃው ይለያይ እንጂ ማለት ነው። እና ታዲያ ስለ ቅናት ብዙ ነገሮችን ይባላል። እኛ ሕይወት ውስጥ ግን ያ ነገር ሲፈጠር ሶስት ጥያቄዎችን ልንጠይቅ ይገባል። የመጀመሪያው ምንድን ነው? ይህ ቅናት የዕለት ዕለት ሕይወቴን እየበረዘው፣ እያበላሸው ነው የሚለው ይሆናል። ሁለተኛው ደግሞ ይሄ ቅናት እየተሰማኝ ያለው ስሜት እኔንም ሆነ ሌሎቹን አብሮኝ ያለውን ሰው ወይም እየቀናውበት ያለውትን ሰው እየጎዳው ነው ወይ የሚለውን ልናጤን ይገባል። በሶስተኛው እና በጣም መሰመር ያለበት የመጨረሻው ነገር ደግሞ ምንድነው ቅናቴ ከቁጥጥር ውጭ ሆኗል ወይ የሚለው ነው። ስለዚህ ከቁጥጥራችን ውጭ ከሆነ እንግዲህ ስንት ነገር ልናበላሽ እንደምንችል ስንት ነገር ልናጠፋ እንደምንችል ፈጣሪ እና እኛንን የምናውቀው ብዙ ነገሮችን እንቅልፋችንን ወደ ራሳችን ስናመጣው ራሱ እንቅልፋችንን እስከ ማጣት መብሰልሰል፣ መቆዘን፣ መጨነቅ፣ መበሳጨት፣ መቆጣት፣ ከዛ ሰው ጋር ጥሩ ነገሮችን ማሳለፍ ሲገባን፣ ጥሩ ነገሮችን ማድረግ ሲገባን፣ በአንጻሩ ቀናችንን መበከል፣ ህይወታችንን መበጥበጥ፣ ያለችን እድሜ በጣም አጭር ሆና ሳለ ተገቢ ላልሆነ ነገር ነገሮችን ብሽትሽትሽት እናደርጋለን፣ እናበላሻለን። ብዙ ዋጋ እንከፍላለን። በተለይ ደግሞ ከቁጥጥራችን ውጪ ከሆነ ቀደም ብዬ እንዳልኩት የሰው ህይወት እስከ ማጥፋት ልክ እንደቃይል ማለት ነው። እዛ ደረጃ ላይ እንደርሳለን እና በምንወዳቸው ላይ እንኳን ብትራችንን ስናሳርፍ አንጸጸትም ማለት አንጸጸትም ማለት በዛ ሰዓት ላይ ንዴታችንን፣ ብስጭታችንን ወይም ደግሞ ሆኗል፣ ተከስቷል ያለው ነገር ላይ እንጂ ትኩረት የምናደርገው እየበደልን እያጠፋን ያለነው ነገር ራሱ አይታወቀንም። ቅናት ከቁጥጥራችን ውጭ ሲሆን ከፍ ላለ አደጋ ነው የሚያጋልጠን ለእኛም፣ ለአካባቢያችንም ለሌላም ሰው እንደዛውም፣ በሩቅ ለሆኑ በሰዎች ስኬት፣ በሰዎች መልካም ነገር፣ በሰዎች መደላደል እኛ እየፈለግነው ነገር ሌሎች ጋር በብዙ ስናየው፣ ሌሎች ጋር ተባርኮ ስናየው፣ ሌሎች ጋር በዝቶ ስኬታማ ሆኖ ስናየው፣ እኛ ጋር ባለመኖሩ መንጠቅ ባንችል እንኳን ማበላሸት እንፈልጋለን። ይሄ የቅናት ስሩ ነው፣ የቅናት ምንጩ ነው፣ የቅናት ክርፋቱ አንዱ አካል ነው። የሌሎችን እኛ ስለሌለን የሌሎችን ነገር ሽትሽት አድርገን እንዳንነበር ማድረግ እና በዛ መርካት መቻል ሴጣናዊ ቅናት ማለት ነው እና ጥሩ ያልሆነ ነገር ነው። ስለዚህ ፍጹም ፍቅር ፍጹም ቅናትን ያስወግዳል እንዲለን እኛም በቻልነው አቅም ቅናታችንን ልንቆጣጠረው እንደዚህ አይነት የቅናት መስመር ውስጥ ካለን ራሳችንን ልናይ እርዳታ ልናገኝ ማውራትም ካለብን ልናወራ መታከምም ካለብን ልንታከም በመንፈሳዊም ሕይወት ራሳችንን ማደስ ካለብን ልናድስ ልናስተካክለው ነው የሚገባው። ሌሎች ነገሮችን ከማበለሻሸቱ በፊት ማለት ነው። እናም አንዳንድ ሰው አለ ቅናት ለፍቅር ትንሽዬ ማጣፈጫ ቅመም ናት። ቅናትማ ያስፈልጋል ይላሉ። እርግጥ ነው አንቀና ምን ብንል እኮ የሆነ የሆነ ነገር እኮ ያስቀናናል የሆነ ይሄ ክፋት ክፉ ያልሆነ አይነት ደረጃ አሉ በተለያዩ መንገዶች ሽንቁጥ የሚያደርገን እንደሆነ ነው። በ በቅመም እንደተፈላ ሻይ አፍንጫችን እስክብት እንደሚለው ሁሉ እንደዛ ሽቡ ብሎ ኮ ልባችን ላይ ልፍ የሚል አይነት ቅናት አለ እሱ ከሆነ ያስመማኛል ያው ቅናቱ እንዲያድግና እንዲበረታ አለመፍቀድ እንጂ ለፍቅር ቅመም ናት የምትለዋም ነገር በሆነ ደረጃ ያስማማኛል። የሆነ ቅናት አይነት ስሜት ሲሰማችሁ ልባችሁ ላይ የሚሰማ ሞቅታና መዓዛ አለ የሚለው አሉ። እና የሆነ ሆኖ ግን እኔ እንደነዚህ አይነት ለዘብተኛ የሆኑ አይነት ስሜቶች ሳይሆን ይሄ የሰዎችንም ሕይወት የኛንም ሕይወት ስለሚያበላሸው ቅናት ነው ትኩረት እንድናረግበት የፈለኩት። እና ለዛሬ ያለኝ አጭር ሀሳብ ይህንን ይመስላል። እናንተም ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን፣ እንደዛውም ቤተሰቦች ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦች እንድትሆኑልኝ፣ ከዛ ባሻገር ግን ቻናላችን እንዲያድግ ስለሚጠቅመኝ ለሌሎች ማጋራታችሁንም እባካችሁ አትሰንጉ ለማለት እወዳለሁኝ። ፈጣሪ በነገራችሁ ላይ ሁሉ ይቅደም። ሰርቆዩ